ሰላም እንደምን ናችሁ? ውድ የዩቲዩብ ተከታታዮቼ ዛሬ የሚገርም ዋው የሚባልላችሁ ሰላጣ አሰራ ላሳያችሁ ነው። በጣም ትወዱታላችሁ። ሰርታችሁ ሞክሩት እና ቪዲዮዎችን ላይክ አድርጉ፣ ሊክ ኮሜንት አድርጉ፣ አስተያየታችሁን አስቀምጡ፣ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። እኔ ሁሌ የሚያመለጣቸው ቪዲዮዎችን ደረሳችሁ ማለት ነው። አሁን እዚህ ጋር ውዶቼ አንድ ፍሬ ነጭ ሽንኩርት አለ፣ እንደዚህ ጨምራለሁ። እዚህ ጋራ ሁለት የሾርባ ማንኪያ ለይሙን ሲራ አለኝ። በያ ጂውስ እዚህ ጋራ ዘይት ዘይትማ አለኝ ጓደኞቼ፣ በሾርባ ማንኪያ አንድ ሁለት የሾርባ ማንኪያ ነው ተጠቅሜያለሁ። እዚህ ጋራ ዝባዴ አለኝ። ከበሊ ሀገሬ፣ ልጆች ጫዋች ሁለት የሾርባ ማንኪያ። እዚህ ጋራ ብላክ ፔፐር ወይም ቁንዶ በርበር ያለኝ ሩብ ሻይ ማንኪያ ተጠቀሙ። ሩብ ሻይ ማንኪያ አድርጌያለሁ። እዚህ ጋራ ጨው አለ። ጨው እንዳስፈላጊነቱ፣ እንደምትፈልጉት መጠን አድርጉ። እኔ አድርጌያለሁ። እዚህ ጋር ማይኑዝ አለኝ ሁለት የር ማንኪያ ማይኑዝ ተጠቅሚ ያለው ይህን ይመስላል። ሶስ ማለት ነው እና እዚህ ጋር ጓደኞች ባግደሬሳለኝ እንደዚህ አጥቢ ዘብዝፌ ነው ያስቀመጥኩትኝ። እናንተም እንደዚህ ማድረግ ትችላላችሁ ማለት ነው። ይሄ ሶስ ነው ለሰላጣው ማለት ነው። አንመሰላጣ ማሳያችኋለን እሱ ጓደኞች አሁን ሶስ ሶስ ፈጭ ጨርሻለሁ። እኔ እንደዚህ አይነት እቺ የኦቾሎ ሌላው እዚህ ያለቀ ነው። ሲዲጊ ውጭ ላይ አትወድም። ሶስ እንደዚህ ዘባዴ ውሃ ነገሮች ውጭ ላይ ሲቀመጥ አትወድም። እስከዛ ነገር ለመጠቀም መጠቀም የምትፈልገው ማለት ነው። ይህንን አሁን ጨረስኩ አለቀ። እኔ ሰላጤን እስከምከትፍ ድረስ ፍሪጅ ውስጥ ነው ማስቀምጠው ማለት ነው እና በጣም ቀላል ቀላል ሰላጣ ነው። እናንተ ምግብ በማሰሩ ቀለነሱ ወይም ደግሞ ቀለል ያለ ምግብ ለራሳችሁ መብላት ከፈለጋችሁ እንደዚህ ሰርታችሁ መጠቀም መብላት ትችላላችሁ። ከባችሁ እኔ ለነሱ ምግብ ካልሰራው ለራሴ ብዬ አስቤ አልሰራም ማለት ለመናገር በቃ ለነሱ ሰራ አንድ ላይ ከምሰራው ነው የሚበላው የሚጠጣው ማለት ነው፣ እንጂ ለራሴ ብዬ አሁን ቤት ውስጥ ካልተሰራ አስቤ አልሰራም። ምናልባት ሰላጣ ነገር እንደዚህ ቀለል ያለ ልጠቀም እችላለሁ። እና ሶሱ ይሄን ይመስላል። እንዴት እንደሚጣፍጥ ተሰሩና ሞክሩት። እሺ ጓደኞቼ እዚህ ጋር አሁን እዚህ ጋራ ይሄ በሰላጣ ዳር አለኝ። በሰላጣ ዳር እዚህ ጋር ኸሳ አለኝ፣ ሰላጣ ቅጠል ማለት ነው በእኛ። ይሄ ደግሞ ፍልፍል ባርድ፣ አረንጓዴው፣ ቢጫው፣ በቀዩ ያላችሁ ተጠቀሙ፣ ቤታችሁ ያለውን እና ቲማቲም እዚህ ጋራ እንዳለኝ እነዚህን ከትፋለሁ ማለት ነው። ከዛ እዚህ ጋራ ዱራ ትንሽ ያለኝ ከዛ እዚህ ጋራ ይሄ ዘይት ዘይት ነው ስለሚባለው ይሄ አለኝ። ይሄኛው ከሌላችሁ ይሄኛውን ተጠቀሙ። ይሄ ከሌላችሁ ይሄን ይሄ ከሌላችሁ ይሄንን መጠቀም ትችላላችሁ ማለት ነው። ይሄን ይመስላል። አሁን እዚህ ጋራ ልክተፍ ፈለጋችሁ እናንተ እንደፈለጋችሁ መክታት ትችላላችሁ። በረጃ በጣም ተፈንሹ ወይም እንደዚህ እንደ አራት ዘን የያዘ እንደፈለጋችሁ ክተፍ

ከዛ ጓደኞቼ ይህንን ዘይ ዘይት ነፍስ እናምጥታል እዚህ ጋር እንደዚህ እንደዚህ እናደርጋለን ማለት ነው። ከዚህ ጋር ይ ዱራለኝ ጓደኞቼ። ከዚህ የቅድም ፈተን ያዘጋጀ ነው ሶሳችን አምጥተን ማለት ነው። እዚህ ላይ እዚህ እናደረጋለን ማለት ነው ዋ ይሄ ሌላ ስራ ማለት ነው እዛው መጨረሻ ላይ ጓደኛ ቺፕስ ቺፕስ ይሄ ነው ላይ ብሉኝ ብሉኝ አይነት ስሜት ያለው ሰላጣ ታቀርባላችሁ ማለት ነው። ልጆች እንዴት እንደሚያምር ዋው! ብላአፍያ አሌዋሌይና ይህን ይመስላል። የሀገሬነች ዋ ተባረክ እጄ፣ ሰርተህ የምታበላኝ ከእግዚአብሔር በታች የምታኖረኝ ስራዬ ነው የሚያኖረኝ። ና ይሄው ይህን ይመስላል። ስሩና ሞክሩት በጣም ትወዱታላችሁ።